ዝርዝር መውጣት ጀምሯል። አርብ በኦገስት አስራ አምስት የአምናው ሻምፒዮን ሊቨርፑል በርንመዝን በአንፊልድ ያስተናግዳል። ቅዳሜ አስቶን ቪላ ከኒውካስል ዩናይትድ፣ ብራይተን ከፉልሃም፣ ኖቲንግሃም ፎረስ ከብሬንትፎርድ፣ ሰንደርላንድ ከዌስትሃም ዩናይትድ፣ ቶተናሞት ስፐርስ ከበርንሌ፣ ዎልቭስ ከማንቸስተር ሲቲ ጋር ይጫወታሉ። እሁድ ቼልሲ ከክሪስታል ፓላስ፣ ማንቸስተር ዩናይትድ በሜዳው በኦልትራፎርድ ከአርሰናል ጋር ይገናኛሉ። ማን ዩናይትድ ከአርሰናል የእንግሊዝ ፕሪሚየር ሊግ የውድድር ዓመቱ የመጀመሪያ ጨዋታ ላይ ተገናኝተዋል። መጫወቻ ቦታቸው ኦልትራፎርድ ቀን እሁድ በነሐሴ አስራ ሰባት ሰዓት 12 ሰዓት ተኩል። ሰኞ ሊድስ ዩናይትድ ከኤቨርተን ጋራ የሚገናኙ ይሆናል። ምንድን ነው የሚባለው? አሪፍ ነው፣ ቆንጆ ነው። ቢያንስ አንድ ትልቅ ጨዋታ አለ። የመጀመሪያ እውነት አሪፍ ነው። አው ለተመልካች ነው። እኔ በጭራሽ አይደለም። እኔ በጭራሽ አለ ገና አላሟሟቁም ብለን ነው በእውነት ለይህንን ማንቸስተር ዩናይትድ ካርሰናል አይነት ጨዋታ ኤ ሊትል ቤት ሌተር ቢመጣ ነበር አሪፍ የሚሆነው ትንሽ ዘግይቶ ብናየው የምንል ጨዋታ ነው እንጂ። አዎ ወደ ኮምፒቲቲቭነሱ ጨምሮ እነዚያም እነዚህም ዝግጅታቸውን በቃ አጠቃላይ ለውድድሩ ዝግጁ ሆነው ምናምን ቢገናኙ ነበር አሪፍ የሚሆነው፣ ግን ኦልድ ትራፎርድ ላይ በመጀመሪያው ቀን የመጀመሪያው ሳምንት ጨዋታ የመጀመሪያው ሳምንት ጨዋታ ላይ ማንቸስተር ዩናይትድ እና አርሰናል እንዲገናኙ ሆኗል። እኔ በመጀመሪያው ሳምንት ላይ አንድ እንደዚህ የምንጠብቀው ጨዋታ እንዲኖር ፈልጌ ነበር። አስቶን ቪላ ከኒኳስል ይበቃሻል ለእንደዚህ አይነት ፍላጎትሽ እንጂ በእውነት ከትልልቆቹ የእርስ በርስ ግንኙነት እንዲኖር ለዛ ነው ማንቸስተር ሲቲ እና ማንቸስተር ዩናይትድ ቅድም ቢሆን ብዬ የተናገርኩት ግን ማንም ሆነ ማንም በመጀመሪያው ሳምንት ላይ ከትልልቆቹ ክለቦች መካከል እርስ በርስ የሚገናኙበት አጋጣሚ ወይም ፕሮግራም እንዲኖር ፈልጌ ነበረ ከተመልካች አንጻር። ስለዚህ ሰበር በሰበር ነው፣ እንዳለ ሰበር ዜናው እንዳለ ነው፣ ነገር እንዳለ ወሬው። ማንቸስተር ዩናይትድ ሆስት አርሰናል ኦን ሱፐር ሰንዴ አሉ። በቃ ሱፐር ሰንዴ ብለን ነው የምንጀምረው ማለት ነው። ይሄ ከባድ ነው ከባድ ነው በጣም። ማንቸስተር ዩናይትድ አርሰናልን በሱፐር ሰንዴይ በፈርስት ሱፐር ሰንዴይ፣ አዎ፣ በአዲሱ የውድድር ዓመት የመጀመሪያው ሱፐር ሰንዴይ ያስተናግዳል። ሊቨርፑል ማንቸስተር ሲቲ፣ እንደዚሁም ቼልሲ የኤፋይ ካፑን ያሉ ክሪስታል ፓላስ፣ እነሱም በሳምንቱ የመጀመሪያ ጨዋታዎቻቸውን ያደርጋሉ። በነገራችን ላይ ባለሜዳ ሆነው የሚጫወቱትን ስናነሳ ሊቨርፑል ባለሜዳ ሆኖ ነው የመጀመሪያ ጨዋታውን የሚያደርገው። ከዛ በተጨማሪ ማንቸስተር ዩናይትድ፣ ቼልሲ፣ ቶተንሃም እነዚህ ባለሜዳ ሆነው ይጫወታሉ። በአንጻሩ አርሰናል፣ ማንቸስተር ሲቲ እና ኒውካስል ዩናይትድ አይነት ቡድኖች ደግሞ ከሜዳቸው ውጭ የመጀመሪያ ጨዋታውን ያደርጋሉ ተብሎ ነው እየተጠበቀ የሚገኘው። ሻምፒዮኑ ሊቨርፑል እንግዲህ የመጀመሪያ ጨዋታውን ከበርንመዝ ጋር ያደርጋል። የሚገርም አጋጣሚ የሚሆነው ለኬርኪዝ ነው የመጀመሪያ ጨዋታውን የቀድሞ ክለቡን በመግጠም ይጀምራል ማለት ነው። በነገራችን ላይ አባትየው በተጫዋቹ ወደ ሊቨርፑል መቀላቀል ዙሪያ ነገሩ ከማለቁ በፊት በትናንትና ይፋ አድርገዋል። እሳቸው ምንም ምንም ጥያቄ የለውም በጣም አሪፍ ዝውውር ነው ጨርሰናል። በእኛ በኩል ምንም ወደ ኋላ የሚመልሰን ነገር የለም የሚል አስተያየትን ሰጥተዋል። እንግዲህ ይህ ነው የመጀመሪያው ሳምንት ጨዋታ። በጣም አስገራሚ ነው አስገራሚ ነው፣ ያልተጠበቀ የእርስ በርስ ግንኙነት አለው። ምን አለ አሁን ቅድም አንቺ ስናየት ከአርሰናል ባልኩ ኖሮ ይሻለህ ነበር ይሻለህ ነበረ። በጣም ትልቁ ጨዋታ እሱ ነው። ገና ፕሪሚየር ሊጉ ከመጀመሩም በፊት ገና አሁንም ፕሮግራሙ እንደወጣ እንዳልከው በጣም በብዙ መገናኛ ብዙኃኖች ላይ በትልቁ ሀሳብ እየተሰጠበትና ተከታታይ ዘገባዎችን ይዘን እንወጣለን የሚል መረጃ እየቀረብበት ከዛ ጎን ለጎን ማንቸስተር ዩናይትድ ከአርሰናል የሚለው ላይ ዋት ፊክስቸርን ፈርስት ዴይ ኦፍ ሲዝን ብለው እዚህ ላይ ሀሳባቸውን እንዲሰጡ ሰዎች እየተጠየቁ ይገኛሉ። እውነት የእናንተ ስሜት ምንድን ነው? ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ የ2526 የውድድር ዓመት የመጀመሪያ ጨዋታ ላይ አርሰናልን ነው የሚያስተናግደው። እዚህ ሀገር ላይ ምን ማለት እንደሆነ ሁላችንም የምናውቀው ሁላችንም ቢሆን የምንረዳው ነው ግን እውነት በመጀመሪያው ሳምንት ጨዋታ ይህንን እንድናይ ነው የምትፈልጉ የነበረው? ቆንጆ ነው ወይንስ ነው ትንሽ ዘጌት ባለ የምንለው አይነት መርሃ ግብር ነው? በቃ ትልልቅ ጨዋታዎች ትልልቅ ጨዋታዎች እየመጡ ነው። ማንቸስተር ዩናይትድ አርሰናልን ያስተናግዳል። እሺ ሁሉም ፕሮግራሞች ይወጣሉ በሂደት። የመጀመሪያው ሳምንት ጨዋታ ላይ ግን ማን ከማን ይገናኛል የሚለው በዚህ መንገድ ነው ፕሮግራሙ የወጣው። እዚ አሁን የመጀመሪያውን ሳምንት ጨዋታ ስታየው የውድድር ዓመቱ ከብዶት የሚጀምረው ማን ነው? አርሰናልና ማጅሰና የተለያዩ ይከብዳቸዋል እርስ በርስ ምንም ጥያቄ ቀላል አይደለም። እንደ ባለፈው የውድድር ዓመት ካየ ነው ደግሞ ሊቨርፑልና በርንምዝ። በርንምዝ ባለፈው የውድድር ዓመት ጥሩ ነበር ግን እንደ ማድሪ ሸጣ አሁን ሸጠ ሊቨርፑል ሸጠ ነው። በጣም ብዙ ልጆች እየወጡበት ነው። ልክ ነው። ስለዚህ ስለ ተጓደለ ቡድኑ ይሳሳ ይሆናል እንጂ እንደ ባለፈው ውድድር ዓመት ካየነው ለትልልቆቹ ቡድኖች በጣም አስቸጋሪ ነበር። በር ነመስ ግን እንዳልከው በጣም አሳማኙ ነገር ዋና ዋና የሚባሉት ተጫዋቾቻቸው በትልልቆች ክለቦች ተወስደውባቸዋል ና በምትክነት የሚያቀርቧቸው ተጫዋቾች ያን ያክል ትልቅ አገልግሎት ይሰጣሉ ወይ የሚለው ላይ በጣም ትልቅ ጥያቄ እንዲኖረን የሚያደርግ ነው ይመስለኝ ምናልባት ግን የአስቶን ቪላ ና የኒውካስል ጨዋታ ጥሩ ይሆናል ብዬ አስባለሁኝ እኔ እንግዲህ ሁለቱም በጣም ትልቅ ተፎካካሪ ናቸው በእንግሊዝ ፕሪሚየር ሊግ ላይ የየራሳቸው ጥንካሬ ያላቸው። ስለዚህ የመጀመሪያው ሳምንት ጨዋታ ላይ ለአስቶን ቪላ ና ለኒውካስትልም ቀላል ይሆናል። አንድ ሌላ ሰበር ዜና ልነግርሽ ነው። እንደ አርሰናል በዚህ ውድድር ዓመት አጀማመሩ ላይ በጣም የሚፈተን ቡድን የለም። የአርሰናልን ተከታታይ ጨዋታዎች ልንገርሽ የአርሰናል ተከታታይ ጨዋታዎች የመጀመሪያ ጨዋታውን ከማንቸስተር ዩናይትድ ጋር ያደርጋላል ናደል። ከዛ በኋላ ሊድስ ዩናይትድ፣ ሊቨርፑል፣ ኖቲንግሃም ፎረስት፣ ማንቸስተር ሲቲ እና ኒውካስል። በመጀመሪያዎቹ ስድስት ጨዋታዎች አርሰናል እነዚህን ይገጥማል፦ ማን ዩናይትድ፣ ሊድስ፣ ሊቨርፑል፣ ኖቲንግሃም ፎረስት፣ ማን ሲቲ፣ ኒውካስል ዩናይትድ ከስድስቱ አራቱ እኮ በጣም ከባድ ጨዋታ ነው። በጊዜ ወይ ትልልቆቹን ጨዋታዎች ተጫውቶ ያጠናዚ ታን አድቫንቴጅ አሁንም እየተነጋገርን ነው። መቀጠል ያለብን ይሄ አድቫንቴጅ ነው ወይስ ዲዝ አድቫንቴጅ። አሁንም ለማስታወስ ያህል አርሰናል ማን ዩናይትድን ከሜዳ ውጭ ይገጥማል። ከዛ ከሊድስ ዩናይትድ ከዛ ከሊቨርፑል ከዛ ከኖቲንጋም ፎረስ ከዛ ከማን ሲቲ ከዛ ከኒውካስል ዩናይትድ ጋር በመጀመሪያዎቹ ስድስት ጨዋታዎች ይጀምራል ነው እ ከባድ ነው ለአርሰናል። በጣም ከባድ ነው ለአርሰናል። ብዙ ጊዜ ባለፈው አመትም ሲነገር የነበረው ጥቅምት ላይ የሚፈተንበት ጊዜ ነው ተብሎ ሲነገር አስታውሳለሁ። የመጀመሪያዎቹ ተከታታይ ጨዋታዎች ላይ ቀላል የሚባል ጨዋታ ስለነበር ያደረገው አሁን፣ በዚህኛው በሚቀጥለው የውድድር አመት ደግሞ እንደ አርሰናል ከዚህም በኋላ እንትኑ ፕሮግራሙ ሲወጣ የሌሎች ክለቦችም እንደ አርሰናል እንደዚህ ተከታታይ ትልልቅ ጨዋታዎች የሚኖረው ክለብ መኖሩንም እንድንጠራጠር ያደረገ ነው። የውድድር አመቱ የመጨረሻ ጨዋታ የመጨረሻ ጨዋታ ሜይ ትዌንቲፎር ላይ የሚደረግ ብራይተን ከማንቸስተር ዩናይትድ በርንሌ ከዎልቭስ፣ ክሪስታል ፓላስ ከአርሰናል፣ ፉልሃም ከኒውካስል፣ ሊቨርፑል ከብሬንትፎርድ፣ ማንሲቲ ከአስቶንቪላ፣ ኖቲንግሃም ፎረስት ከበርንመዝ፣ ሰንደርላንድ ከቼልሲ፣ ቶተናም ከኤቨርተን፣ ዌስትሃም ከሊድስ ጋራ ጨዋታቸውን ያደርጋሉ። የመጨረሻዎቹ ጨዋታዎች እንኳን ምናልባት ብዙ ነገሮችን ከለየን በኋላ ሊመጡ የሚችሉ ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ሊሆኑ ይችላሉ። ልክ ነው። ከባድ እሺ አድማጮቻችን፣ እንዴት አገኛችሁት? ይህንን የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት ፕሮግራም እየወጣ ነው የሚገኘው። በመጀመሪያው ሳምንት ላይ ማን ከማን ይገናኛል የሚለውን አንስተናል። በመጨረሻው ሳምንት ላይ የሚኖሩትንም ጨዋታዎች አይተናል። እንዳየነው ደግሞ እንደ አርሰናል በመጀመሪያዎቹ ተከታታይ ስድስት ጨዋታዎች የሚፈተን ክለብ ይኖራል ብሎ ለማሰብ በጣም አስቸጋሪ ነው፣ ምክንያቱም አርሰናል ከማንቸስተር ዩናይትድ ጋር መጀመሪያ ላይ ጨዋታውን ያደርጋል። ከዛ ከሊድስ ነው። ከዛ ሊቨርፑል፣ ኖቲንግሃም፣ ማንቸስተር ሲቲ ና ኒውካስትል ነው። በመሃል ትንሽ እንደው እረፍት ሰጠው ከተባለ ከሊድስ ጋር የሚያደርገው ጨዋታ ነው። ከዛ በኋላ ግን ከሊቨርፑል ኖቲንግሃምም ጠንካራ ነው። ከዛ ማንቸስተር ሲቲ ና እንደዚሁም ደግሞ ኒውካስትል ዩናይትድ እነዚህ በጣም ጠንካራ ጨዋታዎች የሚያደርግባቸው ናቸው። ስለዚህ ለአርሰናል የሁለት ሺህ 25 26 የውድድር ዓመት አጀማመር በጣም ያልተጠበቀ ና ጠንካራ ሆኖ ነው ያገኘሁት። እንደዚህ ተከታታይ ጨዋታዎች ይመጣሉ ብዬ አላሰብኩም ነበረ፣ ግን ጠንካራ ጨዋታዎችን ነው የሚያደርገው አርሰናል። አው እንግዲህ እነዚህ የፕሪሚየር ሊጉ የውድድር ዓመቱ ጨዋታዎች ናቸው። ማን ከማን ጋር ይገናኛል የሚለውን ያወቅንበት ነው። ከዛ በተጨማሪ እንግዲህ አሁንም ለማስታወስ ያህል የአንዳንድ ጨዋታዎችን እናንሳ። ለምሳሌ በነሐሴ ወር ላይ የሚደረጉ ጨዋታዎችን ስንመለከት የመጀመሪያው ጨዋታ የሊቨርፑልን ነገርን አይደለ? እያስሽ እንንገራቸው አድማጮቻችን። ሊቨርፑል ከበርንመዝ የመጀመሪያ ጨዋታውን እያደርጋል። በሁለተኛው ሳምንት ከሜዳ ውጭ ይጫወታል ሊቨርፑል በዚህም መሰረት ሁለተኛው ጨዋታው ከኒውካስል ዩናይትድ ጋር ነው። ኒውካስል ዩናይትድን ከገጠመ በኋላ ከአርሰናል ጋር ይጫወታል ሊቨርፑል። የነሐሴ ወር ጨዋታዎቹ ሶስቱ እነዚህ ናቸው። የኒውካስል ዩናይትድ ማን ነው የሊቨርፑል። ከዛ የማንቸስተር ዩናይትድ የመጀመሪያ ጨዋታ ቀደም ሲል እንደጠቀስነው ከአርሰናል ጋር ነው። በሁለተኛው ሳምንት ማንቸስተር ዩናይትድ ከሜዳ ውጪ ከፉልሃም ጋር ይጫወታል። በሶስተኛው ሳምንት ማንቸስተር ዩናይትድ ከበርንሌይ ጋር ጨዋታውን ያደርጋል። ወደ መስከረም እንሄዳለን። በማንቸስተር ሲቲ በኩል የመጀመሪያ ጨዋታቸውን የሚያደርጉት ከዎልቭስ ጋራ ነው ከሜዳቸው ውጪ። ሁለተኛው ሳምንት ጨዋታ ማንቸስተር ሲቲ ከቶተንሃም ጋር ይገናኛሉ። በሶስተኛው ሳምንት ማንቸስተር ሲቲ ከሜዳ ውጪ ከብራይተን ኤንድ ሆቭ አልቢየን ጋር ይገናኛል። የማነ ልንገርሽ የአርሰናልን ያው ተናግር ያለው ብዬ ነው። የአርሰናልንም ከፈለግሽ ግን እንደገና እንዴ ለመድገም የአርሰናል ከማንቸስተር ዩናይትድ ጋራ አዌይ የመጀመሪያው ጨዋታ፣ ሁለተኛው ጨዋታ ከሊድስ ዩናይትድ ሆም፣ እንደዚሁም ሶስተኛው ጨዋታ ከሊቨርፑል ጋራ በአንፊልድ ይደረጋል። ይሄ ነሐሴ ላይ የሚሆን ነው። መስከረም ሲመጣ የክለቦቹን አራተኛ ጨዋታ እናነሳለን። ለአርሰናል ከኖቲንግሃም ፎረስት ጋር የሚያደርገው ጨዋታ አለው። መስከረም ወር ላይ ማንቸስተር ዩናይትድ ጉድ ፈላ፣ ጸሐፊ ከማንቸስተር ሲቲ ተፈሳፍሶ ሊያለቁ ነው። በእውነት ለጤንከው ነው የምልሽ። ማንቸስተር ሲቲ ከማንቸስተር ዩናይትድ መስከረም ላይ፣ ሊቨርፑል ከበርንሌይ የሊቨርፑልን በርንሌ ብለ ጻፊ ና ቢያንስ አጀማመር ላይ ማን ይከብደዋል ማን ይቀለዋል የሚለውን እንድናቅ ነው። ከዛ መስከረም ላይ እነዚህን አነሳን፣ አይደለም እሺ። አርሰናል ከዛ ቀጥሎ ከማንቸስተር ሲቲ ነው። ጻፍን። ማንሲቲ ያልሽ እንዴ? ከኖቲንጋም በኋላ ከማንሲቲ ማንቸስተር ዩናይትድ ከሲቲ በኋላ ከቼልሲ በጣም በጣም በጣም ከባድ ነው። ሊቨርፑል ከኤቨርተን የመርሲሳይድ ደርቢ መስከረም ሀያ ቅዳሜ ቀን ይደረጋል። የመጀመሪያው የመርሲሳይድ ደርቢ ጨዋታ ሊቨርፑል ከኤቨርተን በሊቨርፑል ሜዳ ላይ የሚደረግ ነው። ከዛ በኋላ የመስከረም ወር የመጨረሻ ጨዋታ የሚሆነው አርሰናል ከኒውካስል ዩናይትድ ከሜዳ ውጪ፣ ማንቸስተር ዩናይትድ ከብሬንትፎርድ ከሜዳ ውጭ ሊቨርፑል ከክሪስታል ፓላስ፣ ማን ሲቲ ከበርንሌይ ጋራ ጨዋታቸውን ያደርጋሉ። ቼልሲ ኒያዥሊ መስከረም ላይ የመስከረም የመጨረሻ ጨዋታ ከብራይተን ቼልሲ። ቼልሲ ከማን ዩናይትድ መስከረም ላይ፣ ሁለተኛው ጨዋታ ቼልሲ ከብሬንትፎርድ። የቼልሲን የነሐሴ ልንገርሽ ቼልሲ የመጀመሪያ ጨዋታውን የሚያደርገው ከክሪስታል ፓላስ ጋር ነው፣ በስታንፎርድ ብሪጅ። ሁለተኛ ጨዋታውን የሚያደርገው ቼልሲ ከዌስት ሃም ዩናይትድ ጋር ነው። ቼልሲ ሶስተኛ ጨዋታውን የሚያደርገው ከፉልሃም ጋር ነው። አሪፍ ልሲ ነው፣ በአብዛኛው ቀለል ያሉ ናቸው። አንዴ ኦክቶበር ነግባ እንቀጥል። አርሰናል ከዌስትሃም አርሰናል ከዌስታ ማን፣ ዩናይትድ ከሰንደርላንድ፣ ሊቨርፑል ከቼልሲ፣ ማን ሲቲ ከብሬንትፎርድ ጋራ ጨዋታቸውን ያደርጋሉ። ያልጠቀስኩት አለ? የቶትናምስ ቶትናምን እንታይ ቆይት አንዴ የዚህ ጋር ልንገርሽ ጥቅምት ላይ ሁለተኛ ጨዋታ የጥቅምት ወር ሁለተኛ ጨዋታ ከኢንተርናሽናል ብሬኩ በፊት እኮ ነው የጥቅምት ሁለተኛ ጨዋታ አርሰናል ከፉልሃም ቼልሲ ከኖቲንግሃም ፎረስት ማን ሲቲ ከኤቨርተን ሊቨርፑል ከማንቸስተር ዩናይትድ ይሄ መጨረሻችን ነው። ጥቅምት መጨረሻ አርሰናል ከክሪስታል ፓላስ፣ ቪላ ከሲቲ ሲቲ ከቪላ ማለት ነው፣ ሊቨርፑል ከብሬንትፎርድ፣ ማን ዩናይትድ ከብራይተን፣ ቼልሲ ከሰንደርላንድ አሁን ስንስን ጨዋታ ነገርኩሽ? ሰባት ሰባት። አዎ ሰባት ሰባት። አስር አስር እንሙላው እና የመጀመሪያዎቹን አስር አስር ጨዋታዎች እናንሳ እንችላለን። እንደሱ ነው ወይስ እንችላለን። ሁሉም ወጥቷል አይደል? አዎ ሁሉም ወጥቷል። እሺ፣ ኖቬምበር አርሰናል ያዢ በርንሌ፣ አርሰናል በርንሌ፣ ሊቨርፑል ቪላ፣ ሲቲ በርንመዝ ሲቲ በንበዝ ዩናይትድ፣ ኖቲንጋም፣ ቼልሲ፣ ቶተናም እነዚህ የኖቬምበር ጨዋታዎች ናቸው። ሌላ እዛው ኖቬምበር ላይ ማንቸስተር ሲቲ ከሊቨርፑል ማንቸስተር ሲቲ ከሊቨርፑል ቶተናም ከማን ዩናይትድ ቼልሲ ከዎልቭስ አርሰናል ከሰንደርላንድ። አርሰናል እኮ እያረፈ መጣ እኮ ያው፣ መጀመሪያ ስለጨረሰ። ኖቬምበር የሰሜን ለንደን ደርቢ ጨዋታ በኤምሬስ ስቴዲየም አርሰናል ከቶተናም፣ ከተከታታይ ቀለል ያሉ ጨዋታዎች በኋላ ነው የመጣለት ለአርሰናል ይሄ ከተከታታይ ቀለል ያሉ ጨዋታዎች በኋላ ከቶተናም ጋራ። እሺ ማንቸስተር ዩናይትድ ከኤቨርተን፣ ሊቨርፑል ከወልቭስ፣ ለማን ነው ከኖቲንጋም፣ ኒውካስል ከማን ሲቲ ጋራ ጨዋታ አሉ። የህዳር የመጨረሻ ጨዋታ ክሪስታል ፓላስ ከማንቸስተር ዩናይትድ፣ ክሪስታል ፓላስ ማንቸስተር ዩናይትድ ላይ ጻፍሽው፣ ያ ክሪስታል ፓላስ ቼልሲ፣ ካርሰናል፣ እሺ፣ ሊቨርፑል ዌስትሃም፣ እሺ፣ ሲቲ ሊድስ፣ አስር አስር የሞላ ይመስለኛል። አሁን በዚህ መሰረት የመጀመሪያዎቹ አስር አስር ጨዋታዎች ለማን ይከብዳሉ የሚለውን ደግሞ ማየት ነው አሁን ለዛ ኮን አሁን ከመጀመሪያዎቹ ሊገኙ ከሚችሉ ሰላሳ ነጥቦች ማን ብዙውን ያገኛል የሚለው ነው። ግን መጀመሪያ ላይ ነው ፍስፍሱ ያለው። በጣም ትልልቅ ጨዋታዎች መጀመሪያ ላይ ነው በአብዛኛው ያሉት እና አሁን ይንን ነገር ናንች ግሬድ እያረግ ነው። ማንቸስተር ዩናይትድ አስር ጨዋታ ማን ማንን ነው የሚገጥመው? እሺ የማንቸስተር ዩናይትድ ከባድ ነው፣ ቀላል የሚባልም አይደለም። ግን አርሰናል አለ፣ ከዛ ፉልሃም፣ ከዛ በርንሌ ይሄ ከማንቸስተር ዩናይትድ የመጀመሪያ ሶስት ጨዋታዎች መካከል የሚጠቀስ ነው። ከዛ ሲቲ፣ ቸልሲ፣ እንደገና ብሬንትፎርድ፣ ሰንደርላንድ እነዚህን ጨዋታዎች ያደርጋል። ከዛ ከኖቲንጋም፣ ከኤቨርተን ና ከክሪስተል ፓላስ አስሮቹ ጨዋታዎች እነዚህ ናቸው። ትንሽ የተሰባጠረ ነው። ከሲቲ ከቸልሲ፣ ካርሰናል አለው። ትልልቅ ከሚባሉት ጨዋታዎች አንጻር ስንመለከት አይመስለኝም። ለምን አይ ከሊቨርፑል ብዬሻለሁ። ሊቨርፑልና ማንቸስተር ዩናይትድ እስቲ ሊቨርፑል ላይ ጽፌው ከሆነ ያዋለሁ። አይ አለው፣ ሊቨርፑል ከማንቸስተር ዩናይትድም አለሁ። እሺ፣ ለማንኛውም እነዚህ ናቸው። አይ ቆ እነዚህ አይደሉም፣ እንትን ስንጽፈው የተሰባጠረ ነገር አለ እንጂ ሊቨርፑል ከማንችስተር ዩናይትድ ብያለሁ። አላቸው፣ ሊቨርፑል ከማንቸስተር ዩናይትድ እሺ፣ ለማን ነው ከቶተናም ብለሽ አለ። ያው ቶተናም ከዩናይትድ አዎ፣ ከባድ ነው ግን፣ አንቺ አጀማመሩ ከባድ፣ ብዙ ጠንከር ያሉ ጨዋታዎች እንዳሉበት ነው። አዎ፣ ይኸውልሽ ሊቨርፑል ከማንቸስተር ዩናይትድ ኦክቶበር 18 ላይ በሊቨርፑል ሜዳ ጨዋታ አላቸው። ሊቨርፑል ከማንቸስተር ዩናይትድ አለው፣ ከባድ ነው። የእናንተን ስሜት ብናውቅ በጣም ደስ ይለኛል። ለማንኛውም የእያንዳንዳቸውን የመጀመሪያ አስር ጨዋታዎች ዝርዝሩን እንነግራችኋለን። ለማን ቀለለ፣ ለማን ከበደ የሚለውንም ነገር በአስተያየቶቻችሁ ላይ እንድታካትቱ ጥረት እናደርጋለን ወይም እናንተን የእናንተን አስተያየት ለመስማት በጣም ዝግጁ ነን። በጣም ከባድ ነው፣ ከባድ ነው። የእንግሊዝ ፕሪምየር ሊግ የ2425 የውድድር ዓመት አብዛኞቹ ምን ጓጓላቸው ጨዋታዎች ግን እስከ ህዳር ድረስ በደንብ አርገን ምን ኮመኩማቸው መሆናቸውን አይተናል። እስከ ህዳር ድረስ እሺ አሪፍ ናቸው። ለማንኛውም ጥሩ ነው። ትልልቅ ጨዋታዎች ያሉበት ነው። እንደ እንደገና የእንግሊዝ ፕሪሚየር ሊግ ደግሞ በብዙ አዳዲስ ነገሮችና ጠንካራ ፉክክሮች እንደሚመለስ ምንም ጥርጥር የለንም። ልሽ አሁን የስካይ ስፖርትስ ምን እንዳለ ታውቂያለሽ? መድፈኞቹ በቃ የመከራ አጀማመር ነው የሚገጥማቸው በውድድር አመቱ ብለዋል። አርሰናልስ ፕሪሚየር ሊግ ትወንቲ ፋይቭ ትወንቲ ሲክስ ፊክስቸር ኤን ስኬጁሊን ልና ምን እንደሚል ታውቂያለሽ? በቃ ናይት ሜር ነው ነው የሚሉ ሌሎች አርሰናል ሀቭ ቢን ሀንድድ ኤናይት ሜር ስታር ቱ ዘ ኒው ሲዘን ያው በጣም ከባድ ነው። ቅድም እንደተነጋገር ነው የአርሰናል ከመጀመሪያዎቹ ስድስት ጨዋታዎች አምስቱ ከባድ ናቸው እና እንዲህ አይነት ረስ ቢሰጠው በደንብ የሚያስኬድ ይመስለኛል። ያለሽ የአርሰናል ለምሳሌ አሁን የመጀመሪያዎቹ የአርሰናል አስር ጨዋታዎች እነዚህ ናቸው፦ ማንቸስተር ዩናይትድ፣ ሊድስ፣ ሊቨርፑል፣ ኖቲንጋም፣ ማንሲቲ፣ ኒውካስል፣ ዌስትሃም፣ ፉልሃም፣ ክሪስታል ፓላስ ሶስት ስድስት ዘጠኝ እና በርነሌ አስሮቹ የአርሰናል ጨዋታዎች እነዚህ ናቸው። ከአስሮቹ ጨዋታዎች ማንቸስተር ዩናይትድን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ኒውካስልን፣ ኖቲንግሃምን የሚገጥምባቸው ጨዋታዎች በጣም ከባድ ናቸው። ስለዚህ ፊፍቲ ፐርሰንቱ በቃ እንደ አርሰናል ናይትሜር ያለበት የለ ከተወጣሁም ግልግል ነው። ካልተወጣውም ደግሞ ከባድ በጣም ከባድ በጣም ከባድ ነው የሚሆነው ይሄ ለአርሰናል ሲሆን ነው። የሊቨርፑልን ስንወስድ ደግሞ ሊቨርፑል የመጀመሪያዎቹ አስር ጨዋታዎች በርንመዝ፣ ኒውካስል፣ አርሰናል፣ በርንሌይ፣ ኤቨርተን፣ ክሪስታል ፓላስ፣ ቼልሲ፣ ማንዩ እንደዚሁም ደግሞ ብሬንትፎርድና ስቶን ቪላ ናቸው። ከዛ ማንቸስተር ሲቲ አለ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ ከባድ ነው። እዚህ ውስጥ እንግዲህ ማንቸስተር ሲቲ፣ አስቶን ቪላ፣ ማንቸስተር ዩናይትድ፣ ቼልሲ፣ አርሰናል፣ ኒውካስል በለውና በለው ለሊቨርፑል እራሱ ከባድ ነው። እኔ አሁን ሊቨርፑልን አርሰናል ለእኔ ናይት ሜሩ ሁለቱን የሚመለከት ይመስለኛል በዋናነት በዋናነት የማንቸስተር ዩናይትድ የመጀመሪያዎቹ አስር ጨዋታዎች በለው አርሰናል ፉልሃም በርንሌ ሶስት ማንቸስተር ሲቲ ቼልሲ ብሬንትፎርድ ስድስት ሰንደርላንድ ሊቨርፑል ብራይተን ዘጠኝና እና ኖቲንግሃም ፎረስት አስሩ የማንቸስተር ዩናይትድ ጨዋታ እነዚህን ቡድኖች የሚመለከት ነው። እዚህ ውስጥ ከሊቨርፑል፣ ከቼልሲ፣ ከማንቸስተር ሲቲ ከአርሰናል የሚደረጉ ጨዋታዎች አሉት። እንደ ቼልሲ አሪፍ የደረሰው ያለ አይመስለኝ ነው እ ማንቸስተር ሲቲ እና ቼልሲን አይዶን ነው፣ እንዴት አነጻጽሬው። እስኪ እኔ ልጥራልሽ የማንቸስተር ሲቲ ዎልቭስ፣ ቶተንሃም፣ ብራይተን፣ ማን ዩናይትድ፣ አርሰናል፣ በርንሌይ፣ ብሬንትፎርድ፣ ኤቨርተን፣ አስቶንቪላ ቪላ፣ በርንመዝ እና ሊቨርፑል ከዚህ ውስጥ ከሊቨርፑል ከአስቶን ቪላ ከአርሰናል ከማንቸስተር ዩናይትድ ከቶተንሃም የሚደረጉ ጨዋታዎች አሉት። ቼልሲ እዚህ ውስጥ መከራ አልባ ነው የሚመስለኝ ነ ቼልሲ በጣም አሪፍ የሆነለት ለቼልሲ ነው። እንግዲህ አጀማመሩ ቀሎ መጨረሻው ላይ ካልከበደው በስተቀር ከክሪስታል ፓላስ ከዌስትሃም ዩናይትድ ከፉልሃም የመጀመሪያዎቹ ሶስት ጨዋታዎች ዊነብል ናቸው። ከዛ መስከረም ላይ ብሬንትፎርድ፣ ማንቸስተር ዩናይትድ እና ብራይተን አንድ ማንቸስተር ዩናይትድ ትልቅ ጨዋታ አለው። ከዛ ሊቨርፑል፣ ኖቲንጋም ፎረስት ና ሰንደርላንድ ሊቨርፑልን ነው እዚህ የምታስገቢው። ዘጠኝ ደረስን። ቶተናም ሆትስፐርስ ነው ስለዚህ ቶተናም፣ ሊቨርፑል ና ማን ዩናይትድ ናቸው። የቼልሲ ከአስር ጨዋታዎች ውስጥ ትልቅ ጨዋታዎች የቼልሲ ከአስሩ ቢያንስ አራቱ ሳልገጥም አይለፈኝ አይል። እንግዲህ ከዚህ በታች ምን ይሆናል? የሆነ በጣም ቀላል ጨዋታ ለቸልሲ ነው። ይሄንን በደንብ ርዕሱንም ሲሰጡት እኮ ያስታውቃል ነገሩ በቃ ናይት ሜር ያሉት ያርሰናልን ያርሰናል ከባድ ከተጠበቀውም በላይ ይመስለኛል። ስለዚህ አርሰናል አጀማመሩን ማሳመር ግዴታው ነው የሚሆነው። ግዙ ይህንን ካያችሁ በኋላ እንኳን ግዙ ነው። ለማንኛውም ግን የመጀመሪያዎች አስር ጨዋታዎች በተለይም ደግሞ ከትልልቆቹ ክለቦች አንጻር እንዴት ነው የሚታዩት ማን ከማን ተገናኘ የሚለውን በደንብ አድርገን አይተናል። ያው በቀጥታ ነው ለአድማጮቻችን ያስተላለፍ ነው። ስለዚህ የቸልሲ በአንጻራዊነት ከትልልቆቹ ክለቦች አንጻር ስናየው የተሻለ ነው። የመጀመሪያው አስር ጨዋታን ስንመለከት ከአስሩ በጣም ከባድ ሊባሉ የሚችሉት ሶስት ናቸው ኖቲንጋም ፎረስትን እንደ ጠንካራ ጨዋታ ነው ምን ቆጥረው ብለን ደግሞ የምንተማመን ከሆነ አራት ጨዋታዎች ናቸው ከባድ የሚሆኑበት ለ ማንቸስተር ሲቲ ደግሞ አምስት ከባድ ጨዋታዎች አሉት የአርሰናል ግን ከባድ የአርሰናል ደግሞ ከሁሉም ከሶስቱ ጨዋታዎች አንዴ ኦልትራፎርድ አንዴ አንፊልድ ይሄዳል በራሱ ዝም ብለህ ስታስብ ከሶስቱ ጨዋታዎች ዩናይትድና ሊቨርፑል ይገጥማል። ከሶስቱ ጨዋታዎች ሁለቱ ከሜዳ ውጭ ናቸው። ከሜዳ ውጭ የሚጫወትባቸው ደግሞ አንፊልድና ኦልትራ ፎርድ ናቸው። ግዙ ነው እንግዲህ ሌላ ምን ይባላል። እሺ አድማጮቻችን፣ የመጀመሪያው ሳምንት የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት ጨዋታዎች ምን ይመስላሉ የሚለውን ሙሉ በሙሉ አይተናል። ከዛ በኋላ ደግሞ ትልልቆቹ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ቢያንስ የመጀመሪያ አስር ጨዋታዎቻቸው እንዴት ነው የሚገመገመው ማን በጣም ጠንካራና ፈታኝ የውድድር ዓመት አጀማመር ይኖረዋል የሚለውን ስንመለከት ነበረ። በዚህ ረገድ አርሰናል እድለኛ አይደለም ብለን መናገር የምንችል ይመስለኛል። በጣም ትልቅ ፋታ እየወሰደ ብሄድ ይሻለው ነበር። አሁን በተከታታይ ነው እነዚህ ትልልቅ ጨዋታዎች የሚመጡት ማንቸስተር ዩናይትድም ማንቸስተር ሲቲም፣ ሊቨርፑልም፣ እንዲሁም ደግሞ ቸልሲም የመጀመሪያዎቹ ጨዋታዎቻቸው እንዴት ነው የሚታዩት የሚለውን ስናይ ነበረ። ቀደም ብሎ ተጨማሪ መረጃዎች ይኖሩናል፣ እንመለሳለን።